ኑኑ በሆነ ምክንያት ከበሽታው ነፃ እንደሆነ ልታወቅ ይገባል። ከዚህ በላይ መሰቃየት የለባትም፣ እራሷንም ልታጠፋ አይገባም። በመቀጠል እንግዲህ ባለፈው ክፍል ላይ እንዳየነው መሲና ቴዲ ተፋጠው ነበር። ያለቀው መሲ ታናግረዋለች ወይንስ አታናግረውም እያልን ነበር። እንዳልነውም እንግዲህ ምንም ነገር ሊነጋገሩ አልቻሉም ነበር። መጨረሻ ላይ እንግዲህ መሲና ቴዲም በአንድ ሀሳብ ሊስማሙ እየጠየቃት ነው ድራማው ያለቀው። መሲ በዚህ ሀሳብ እውነት ቴዲን አምናው ትስማማለች ወይንስ አትስማማም? የእናንተ ሀሳብ ምን ይመስላችኋል? እኔ ግን የምትስማማ ይመስለኛል። ቴዲን እያፈቀረችው ነው የሚመስለኝ። በመቀጠል እንግዲህ መሲ የአዶናይንም አባት እንዲሁም ደግሞ የኤልሻዳይን አባት የገደሉት እነሱ እንደሆኑ እርግጠኛ ሆና እየተናገረች ነበረ። እንግዲህ በመጨረሻም እንደሰማነው ሄለን ጋር አንድ ሜሴጅ መጥቷል። ከቤቱ በቅርቡ እንደምትለቅ ማስጠንቀቂያ እየደረሳት ነው። ሄለን እና ኤልሻዳይ ከዛ ቤት ለቀው ወጥተው በቃ ድህነትን ማጣትን ሲያለቅሱ ሲያዝኑ ማየት ጓጓሁኝ። ምክንያቱም ኑኑን በጣም ነው እያሰቃዩት ያሉት እናትና ልጅ። የኑኑ ለቅሶ፣ የኑኑ እንባ፣ የኑኑ ግፍ ለራሱ እነሱን ሊያሰቃያቸው ይገባል ማለት ነው። እና እንግዲህ በቅርቡ የሆነ ተአምር የምናይ ይሆናል። እንግዲህ ሄለን ቀደም ሲል የአዶናይን አባ ገለዋለይ። ቀደም ሲል ደግሞ መጀመሪያ ላይ እንግዲህ ቶማስን ከማግባቷ በፊት የአፌትን እህት ገላ። እሷ በዛም በዚህም ብላ ቶማስ እንግዲህ ባለሀብት ስለሆነ ቶማስን አግብታ ኤልሻዳይን ነው የወለደችው። ስለዚህ አሁን ላይ የአፌትም የእህቱን በቀል ሊበቀላት ስለሚፈልግ ምናልባትም ይሄ ነገር ያ ፌትም እጁ ያለበት ይመስላል ለማንኛውም የዛሬውን እንግዳ ድራማ ክፍል ሀያ አራትን እንዴት አያችሁት እኔማ ኑኑ ስታለቅስ ያቺ ኤልሻዳይ የምትባል ልጅ በጥፊ ባቃጠላት እንዴት ደስ እንደሚለኝ እውነት በጣም ነው የተናደርኩት ግን ምን ዋጋ አለው ታዲያ ምን ዋጋ አለው መቃጠል ብቻ ነው ለማንኛውም ውድ ቤተሰቦቼ ለቤት አዲስ የሆናችሁ ሰብስክራይብ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ ሲቀጥል ደግሞ እንግዲህ እንዳየነው ከሆነ ኤልሻዳይ በጣም የሆነ ክፉ የእናቷ ቢጤ አረመኔ አይነት ካራክተር ነው ያላትና ብቻ ግን እኔ ከዚህ በላይ መሲና ኑኑ ባይሰቃዩ ደስ ይላሉ። ምክንያቱም ያኔ አስተማሪ ነገር ሲሆን እንግዲህ እነዚህ ልጆች እስካሁን ባሉበት እያዘኑ እያለቀሱ ነው። አሁን ደግሞ ሰላም ሊፈጠርላቸው ይገባል። ሄለን ባድዋን መቅረት አለባት። ይሄ የምትመጻደቅበትን ይሄ ብርብር የምትልበትን ነገር ልታጠው ይገባል። ባይነኝ ለማንኛውም፣ ሰብስክራይብ ላይክ ማድረጋችሁ እንዳትረሱ።